ሰላም ጠና ስጥልኝ፣ ክቡራትና ክቡራን የጠበቃ ሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ተቀዛቅዞ የከረመውን የቤትና የቦታ መሸጫ ዋጋ መስከረም ወር ላይ ከፍ ያደርገዋል ተብሎ ሲጠበቅ የነበረው የብሔራዊ ባንክ ውሳኔ፣ የባንኮች የብድር ውሳኔ ይፋ ሆኗል። ይህን በዝርዝር የምነግራችሁ ነው የሚሆነው፣ እንዳያመልጣችሁ ጋብዛችኋለሁ። በሌላ በኩል እንግዲህ የነዳጅ መኪኖችን ወደ ኤሌክትሪክ መኪና የሚቀይር መመሪያ የተዘጋጀ መሆኑም ታውቋል። እንደዚሁም በነዳጅ ላይ 30% ግብር ሊጣል መሆኑ ነው የተሰማው። እነዚህን መረጃዎች አንድ በአንድ የምነገራችሁ ነው የሚሆነው አብራችሁኝ እንድትቆዩና እነዚህን መረጃዎች እንድትሰሟቸው እጋብዛችኋል። ውድና የተከበራችሁ የፕሮግራሚንግ ተከታታዮች እንግዲህ ባለፈው ዓመት 2016-2017 እንደምታስታውሱት የቤት የቦታ መሸጫ ዋጋ እጅጉን ገበያው ተቀዛግዞ ቆይቷል ። ቤት የሚሸጡም ሰዎች ምንም ገዢም እስከዚህም እንደ በፊቱ አይሸጥም ነበረ። ቤትና ቦታ ገዢዎችም እንደዚሁ ፍላጎት የላቸውም ነበር። የሚሸጡትም ሰዎች በፊት ከነበረው ዋጋ በብዙ ሚሊየን ብሮች ቀንሰው ነበረ ሲሸጡ የነበረው። ቅርብ ጊዜ ግን በ2017 ከአጋማሽ ዓመት በኋላ እንግዲህ ብሔራዊ ባንክ መስከረም ወር ላይ የባንኮች የማበደሪያ ጣሪያን ሙሉ ለሙሉ ያነሳል። 18 ፐርሰንት የነበረውን ሙሉ በሙሉ ያነሳል። ስለዚህ ባንኮች እንደፈለጉት ብድር ስለሚሰጡ የቤት ዋጋ በከፍተኛ ሁኔታ ሊጨምር ይችላል የሚል መረጃ ወጥቶ ነበረ። ያንን መሰረት በማድረግ እንግዲህ በተለይ ነሐሴ ላይ የዋጋ በፊት ይጠሩ የነበሩ ቤት ይጠራበት የነበረው ዋጋ በተለያዩ አካባቢዎች የተወሰኑ ጭማሪዎችን እያደረጉ ሻጮች መጥራትም ጀምረው ነበረ። እንደዚሁም ደግሞ ቤት የሚሸጡም ሰዎች እጃቸው ላይ ያለውን ቤት መስከረም ወር ላይ ይጨምራል፣ ብሔራዊ ባንክ ፖሊሲውን ሲያሻሽል መመሪያውን ሲያሻሽል እና የባንኮችን የማበደሪያ ጣሪያውን ሙሉ ለሙሉ ሲያነሳላቸው ገደቡ ሙሉ ለሙሉ ሲያነሳ ብዙ ሰው ከባንክ ብድር ማግኘት ስለሚችል ብዙ ገዢ ይኖራል ገበያው ላይ በሚል ይዘው ቆይተው ነበረ። እንግዲህ ብሔራዊ ባንክ አጠቃላይ ፖሊሲውን በተመለከተ ይፋ አድርጓል። በዚህም እንግዲህ በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ይሄ ዓመታዊ የብድር እድገት ጣሪያ ማበደሪያ መጠናቸው ከ18 በመቶ የነበረው ሙሉ በሙሉ አልተነሳም። ወደ 24 በመቶ ከፍ እንዲል ነው የተወሰነው። እንግዲህ 6 በመቶ ጨምሮ 24 በመቶ ድረስ ማበደር ይችላሉ ካላቸው ተቀማጭ ላይ ማለት ነው። ስለዚህ ሙሉ በሙሉ አልተነሳም። እንግዲህ ይሄ 6 በመቶ መጨመሩ ከ18 በመቶ ወደ 24 በመቶ መጨመሩ በ ማንቀሳቀስ ንብረት ላይ ወይም ደግሞ በቤት የሽያጭ ዋጋ ላይ ምን አስተዋጽኦ ይኖረዋል? ምን አዎንታዊ ጎን ይኖረዋል? የሚለውን ወደፊት አብረን የምናየው ነው የሚሆነው። ባንኮችስ ይህን ስድስት ፐርሰንት እንግዲህ የተፈቀደላቸውን ተጨማሪ ተጠቅመው በገቢያው ላይ ወይም በኢኮኖሚው ላይ ብድር አገልግሎት በምን ያህል መጠንስ ይሰጣሉ? ለብድር ፈላጊዎች ምን ያህልስ መነቃቃትን ገቢያው ላይ ይፈጥራል የሚለውን ወደፊት ነው የምናየው። ስለዚህ በጉጉት ሲጠበቅ የነበረው እንግዲህ መስከረም ወር ላይ ሊነሳ ይችላል፣ የቤት ዋጋም ከፍ ሊል ይችላል፣ ሊወደድ ይችላል፣ እንደገና ሊያንሰራራ ይችላል ተብሎ ሲጠበቅ የነበረው እንግዲህ ሙሉ በሙሉ አልተነሳም። ከ18 በመቶ ወደ 24 በመቶ ከፍ እንዲል ነው የተደረገው። በሌላ በኩልም እንግዲህ ብሔራዊ ባንክ ሌሎች ውሳኔዎችንም አሳልፏል። እንግዲህ የብሔራዊ ባንክ ፖሊሲም ተመን አሁን ባለበት በ15 በመቶ እንዲቆይ ብሔራዊ ባንክም ለሚሰጣቸው የተቀማጭ ሂሳብ አገልግሎቶችና የብድር አገልግሎቶችም የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ ነው የተባለው። ምንም የባንክ የወለድ ተመኖች ላይ የተሻሻለ ነገርም የለም። እንዲሁም የባንኮች በብሔራዊ ባንክ የሚያስቀምጡትም የግዴታ መጠባበቂያ ምጣኔያቸውም ያቸውም በነበረበት እንዲቆይ ተወስኗል ማለት ነው። ብሔራዊ ባንክ እንግዲህ የዋጋ ግሽበቱ በሚፈለገው ልክ እንዲሆን ለማስቻል እንደ አስፈላጊነቱ ገበያ መሪ የሆነ የገንዘብ ፖሊሲ መሰሪያዎችን በተናጠለም ሆነ በቅንጅት በቀጣይነትም እጠቀማለሁ በሚል ነው ይፋ ያደረገው። ውድና የተከበራችሁ የፕሮግራም የተከታታዮች፣ በሌላ በኩል እንግዲህ በነዳጅ ምርቶች ላይ መንግስት አጠቃላይ 30 በመቶ ግብር በተያዘው በጀት ዓመት በ2018 ተግባራዊ ማድረግ ጀምራለሁ ነው ያለው የገንዘብ ሚኒስትር። እንግዲህ ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ማረጋገጡ ነው የተሰማው። እንግዲህ መንግስት ባለፈው በነዳጅ ለነዳጅ የሚሰጠውን ድጎማ ሲያነሳ ካሁን በኋላ የነዳጅ ዋጋ በዓለም አቀፍ የነዳጅ ዋጋ ገበያ ይመራል ሲል ነበረ ነገር ግን ያንን ሙሉ በሙሉ የሚያደርገውን ድጎማ ቢያነሳም አሁን ደግሞ ሰላሳ በመቶ 15 በመቶ የተጨማሪ ሴት ታክስ ወይም ቫትና 15 በመቶ ደግሞ ኤክሳይዝ ታክስ እጥላለሁ 30 በመቶ እያለ ነው ይህ 30 በመቶ እንግዲህ ያው ሲጨመር ዞሮ ዞሮ ተጠቃሚው ላይ ነው የሚደመረው ወይም የሚጫነው 30 በመቶ እንግዲህ አሁን ያለውን የገበያ ዋጋ ይሄ ዓለም አቀፉ የነዳጅ ዋጋ የሚጨምረው እንዳለ ሆኖ 30 በመቶ ደግሞ በጨመረ ቁጥር እየተጨመረ እንግዲህ ይሸጣል ማለት ነው። ስለዚህ በነዳጅ ላይ ከሚጣለው አጠቃላይ 30 ኤክሳይዝ ታክስና የተጨማሪ ሳይዝ ታክስ በተጨማሪም እንግዲህ የንብረት ታክሶች እንዲሁም ሌሎች አማራጭ አነስተኛ ታክስና እና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ ማቀዱን ነው የገንዘብ ሚኒስቴር ያስታወቀው። ውድና የተከበራችሁ የፕሮግራሜ ተከታታዮች እንግዲህ በሌላ በኩል ወደ ሌላ መረጃ ደግሞ ሳልፍ በነዳጅ የሚሰሩ የነበሩ መኪኖች እንግዲህ ወደ ኤሌክትሪክ መቀየር የሚያስችል መመሪያ እየተዘጋጀ መሆኑን የትራንስፖርትና ሎጂስቲክ ሚኒስተር አስታውቋል። እንግዲህ አገሪቱም በተከታታይ የነዳጅ መኪኖች ወደ ሀገር ውስጥ እንዳይገቡ መመሪያ በማውጣት ከከለከለች ቆየች። የኤሌክትሪክ መኪኖች የተለያዩ ማበረታቻዎች እየተደረገባቸው በታክስም በግብርም ወደ ሀገር ውስጥ እንዲገቡ እንደዚሁም ደግሞ በሀገር ውስጥ የኤሌክትሪክ መኪኖችን የሚገጣጠሙ ባለሀብቶች የውጭም የሀገር ውስጥም የተለያዩ ማበረታቻዎች የተሰጣቸው እየተሰጣቸው እየተደረገላቸው ከታክስ የተለያዩ ኢንሴንቲፎች እየተደረገ መገጣጠሚያዎችን እንዲከፍቱ ጥረት እየተደረገ ይገኛል። አገሪቱም እንግዲህ ሙሉ በሙሉ በሚባል ደረጃ በቀጣይ ዓመታት በነዳጅ የሚሰሩ መኪኖችን በኤሌክትሪክ መኪኖች ለመቀየር እንዳሰበችና እንደዚሁም ደግሞ ለዚህ የሚያገለግል የነዳጅ መኪኖችን ወደ ኤሌክትሪክ መኪና ለመቀየር የሚያስችል መመሪያ እያወጣ መሆኑን ነው የትራንስፖርትና ሎጂስቲክስ ሚኒስቴር ያስታወቀው እነዚህ እንግዲህ ሶስት ወሳኝ የሆኑ መረጃዎች ለእናንተ አደረስኩ ጉድና የተከበራችሁ የፕሮግራሜ ተከታታዮች በቀጣይም እንግዲህ በተመሳሳይ እንዲህ ህግና ህግ ነክ መረጃዎችን ወደ እናንተ የማደርስ ነው የሚሆነው በዋናነት ግን በጠበቃ የሱፍ ዩቲዩብ ቻናል ላይ የህግ ምክርና ትንታኔዎች መቅረባቸውን ይቀጥላሉ አብራችሁኝ ስለነበራችሁና ይህንን መረጃ ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንለች እመኛለሁ። ባባይ